እሺ ጓደኛ፣ እህት ነው፣ ወንድማችን። እቤት አጠገብ ነው፣ አጠገብህ ነው፣ እዚሁ እኔ ጋር ነው፣ አለ። አብረህ ነው ያለው? አ እሺ

ትርጉሙ አሽሃዱ አላ ኢላሃ ኢለሏህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉሁ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊምና አንድ ሰው ስልምና ሲቀበል ሻወር እንደወስድ ታዘዋል። ለሰላት ዝግጁ ይሁን ዘንድ ሻወር በመውሰድ ከጓደኛህ ጋር ሰላትን አብራችሁ ትጀምራላችሁ ማለት ነው። ከነገ ጀምረህ ጾምን ጽም ስመማን ነበር። ስምህ ማን ነው? ወንድማችን፣ ፍራኦል። ማን? ፍራኦል? ፍራኦልሽ። ከዚህ በኋላ ማን ደስ የሚለ ስም አለ? ደስ የሚለ ስም አለ አንተ የምትወደው እሺ ሙሐመድ ወይንም ደግሞ አብድራህማን ከሁለት አንዱ ይሆንለሽ እሺ እና ስለ ሶላት አሰጋገድ ምናምን አስተምረው አብራችሁ ሶላት ስገዱ አብራችሁ ትልበሉ ግሩፕ የምትገቡበት ካስፈልጋ አናግሩን በውስጥ ማንኛውም ስለሆነ ተቀብለው ግሩፕ የለ ካለ በውስጥ ያናግሩ እንትላላችሁ ትገባላችሁ እሺ ከላይ ያለሽ ውሎች ሰላም ሰላም አሌይኩም ሰላም አሌይኩም ወአለይኩም ሰላም ወራህመቱላህ፣ እንዴት ነህ? ሰላም ነው አለን። አልሀምድሊላህ እኔ ጋር ሻዲያ ልትይዝ የምትፈልግ ልጅ አለች፣ ግን ኢትዮጵያዊ አይደለች ፊሊፒን ናት። ችግር የለውም፣ አቅርቢያት። እንግሊዝኛ የምትችሉ ልጆች ትርጉም በሰለሽዎች እንውግባለን። ጊዜ የምነግራቸውን በአማርኛ ትነግራቸዋላችሁ በእንግሊዝኛ። እሺ አለች፣ አጠገብሽ ነች? አዎ አለች። እሺ

ስውስታዙና ብዙ ነጮች እናመጣለን። እንግሊዝኛውን በደንብ ለመድረግ አለንና አበሻ ጋር ከመዳረቅ እኮ ነጮቹ ቶሎ ነው የሚቀበሉት። ማስረጃ እና መረጃ ካገኘሁ በእርግጥ ሚያታውቅን በጣም ቅርብ ናቸው። ወላሂ እነሱ በጣም ያምናሉ፣ በመረጃ በማስረጃ ያምናሉ። እንሻአላ እሺ። አቤት ልጅቷ ረመዳን ተገባ ጀምሮ ትጾማለች። አብራኔ ጋር ግን ሳላት ምናምን አትሰግድ። በኋላ አንቺ ጋር አብራ እንድትሰግድ የሚባለውን አስተምሪያት ምናምን እና አንቺ ጋር አብራ ትስቀር። እሺ ስሟ ማን ነበር? ስታውቂያለሽ። ስሟ ወይላ ወይላ፣ ችግር የለም። አኢሻ ብትባል በስቃላ ትንገዳት። ኦኬ ብላለች። ማሻአላ። በያላቸውበት ስፍራ ዱአ አድርጉ ለጓደኞቻችሁ። እናንተ ዳዋ ማድረግ ካልቻላችሁ ዳዋ ከሚያደርግ ሰው ጋር አገናኛቸው፣ ይዛችኋቸው ነብሱ። እናንተ ስለ ወንድሞቻችሁ ትጠይቃላችሁ፣ ስለ ጓደኞቻችሁ፣ እንደዛ አድርጉ። ዳዋዎች ለኩል ሙስሊም ሙስሊም እኛ አይነብስ ባይሰጅም ትውልዶች

ኦርቶዶክስ እምነት ተከታይነውና ዛሬ ሀያ አምስት ሺህ ፎሎወርስ ከሞላ አለኝ ይሰማል። ቪዲዮውን በሙሉ አጥፍቼ ፕሮፋይሉን ይሰጣል ብሎኛል። ፎሎ እንዳያደረጉኝ እንገሩት ማነው እንዲተባበሩኝ ማለት ነው። አምስት ሺህ ፎሎወርስ ሊገባ አንድ ሺህ ምናምን ይቀረዋል። ፍታ ብለው ሌላ ሌላ ነገር ሌላ እንትን ብለው ሃይማኖት ጋር አያገናኘውም። እሱ እሱ ሃይማኖት ጋር አያገናኘው ምሽ ስላም እንዲኑ ለንብያ የጀማ ስጠኛ አለሁት በኋላ ከእሻ በኋላ እንገናኛለን፣ ወይምስ የሻ ሳስገድ መስማት ትፈልጋላችሁ? መስማት የሚፈልግ ካለ እኔ እፈልጋለሁ ይበለኝ። መስማት ትፈልጋላችሁ? የማይፈልግሽ እኔ አልፈልግም ብሎ ይጻፍ። ስራ እየሰራ አዳምጣለሁ። ወላሂ እስኪ፣ ስራ እየሰራሽ። እሺ፣ በቃ እንደሰው ላስገባላችሁ እስኪ። የወንዶች መስቸር ነውና አረብ ትንሽ ነው የምታገኘው